ስምአብ ወወልድ መንፈስ ቅዱስ አህዶ አምላክ አሜን ገድለ ቅዱስ መርቆሬዎስ አንድ አምላክ የሚሆን በአብ ወልድ ወንፈስ ቅዱስም በዳራ መስገን የሚነገር የተጋለው የፈጸመ አያሉና ና ብርቱ የሆነው የሰማዕቱ ቅዱስ መርቆሬዎስ ገደል ምስክርነቱ ነው ጸሎቱ በረከቱ ከእኛ ከህዝበ ክርስቲያን ከሀገራችን ከኢትዮጵያ ጋር ለዘላለሙ አሜን በጣዖት አምላኪው በካዲው ንጉስ በዳኪዎስ ዘመን እንዲህ ሆነን ከንጉሱ ሹማምንቶች ዘንድ በክርስቶስ ያመነ ቢስጦስ የሚባል ሰው ነበር። ጥበብን የተማረ ፕሎፓዴር የሚባል አንድ ሰው ነበር። ጦር ውጊያንም፣ ፈረስ ግልቢያንም፣ ጦር ውርወራንም ሁሉንም ተማረ። በሀሳብ ሁሉ በስውር በክርስቶስ የሚያምን ሆነ። መጽሐፍትን ያነባል እንጂ ያነባል። ልጁ ፕሎፓዴር እንደያደገ መጣ። የክርስቶስ ስም መውደድ ጀመረ። ያምንበት አለም ጾምን ጸሎትንም ምጽዋትን እንቢያበዛም ደም ግባትን የሚያምር ፊቱ የሚያበራ ሆነ፣ ሰውነቱን ንጹሕ ሆነ። ይህን ድሃን የሚወደር ርሁ ነው። አባቱ እናቱም ያገባ ዘንድ ሁልጊዜ ይጠይቁታል። እሱ ግን ማግባት አልፈልግም አለ። አባቱ ከሞተ በኋላ ንጉሱ ጠርቶ በአባቱ ዙፋን አስቀመጠው። ስሙንም መርቆሬዎስ ብሎ ሰየመው። ንጉሱ ፈጽሞ የወደዋል። እድሜውም ሀያ አምስት ዓመት ከሆነ በኋላ የእግዚአብሔር መልአክ በእጁ ሰይፍ ይዞ በሌሊት ታየው። መርቆሬዎስ፣ ሰላም ለአንተ ይሁን፣ ጽና፣ ጠላትንም ታሸንፋላት፣ አትፍራ አለው። ከዚህም በኋላ ሰይፉን ሰይፍ ሰጠውና ከእርሱ ተሰወረ። ከዚህ ቀን በኋላ በርበር የሚባሉ ጠላቶች መጡም። ከንጉሱ ዳኬዎስ ዛ ሀገር ደርሰው ጠላትን ማረኩ። ዳኬዎስ ሰራዊቱን ሰብስቦ ሲሊዋጋቸው መጣ። ቅዱስ መርቆሬዎስ ተነሳና ከበርበር ሰራዊት ጋር ውጊያ ገጠመው። ንጉስንና መኳንንቶቹን ገደላቸው፣ አባረራቸው። ከሰራዊቶቻቸውም ከሰራዊታቸውም ብዙዎችን ገደለ። ንጉሱ ዳኬዎስ የበርበር ሰዎችን ባሸነፈ ጊዜ በታላቅ ደስታ ወደ ሀገሩ ተመለሰም። ከዚህም በኋላ ንጉሱ ቅዱስ መርቆሬስን ጠርቶ ርስት ጉልት ሰጠው፣ ወርቅና ብር ልብስም፣ ደፈረስና በቅሎ፣ ብዙ አሽከሮችና ሌላ ገንዘብም ሰጠው። በአማካሪዎች በመኳንንቱ ላይ ከመሳፍንቱና በመንግሥቱ ሁሉ ላይ ሾመው። ንጉሱ የመርቆሮስ ቃል እንደ እንዲያከብሩ አዘዘ። ቅዱስ መርቆሮስ በታላቅ ምስጋና ደስታ ወደ ቤቱ ተመለስም። ከነጋ በኋላም ንጉሱ መሳፍንቱንና ባለስልጣናቱንም ጠርቶ ወደ አምላኮቻችን መሄድ ይገባናል፣ እንሰዋላቸው። በጥላቶቻችን ላይ የምንነርሱ ኃይልና ድልን ስለ ሰጡን አሸንፈናቸዋልና ገለናቸዋልና ዕጣንና መስዋዕት እናቅርብላቸው አላቸው። ንጉሱም ከመሳፍንቱና ከስልጣናቱ ጋር ተነሳና ወደ ጣዖቶቻቸው ሄዱ። ቅዱስ መርቆሬዎስ ግን ከእነርሱ ጋርም ላለመሄድ ወደ ኋላ ቀርቶ ፈረሱን ያዘ። በሄዱ ጊዜም ወደ ቤቱ ተመለሰ። ከንጉሱ ሰራዊቶችም አንዱ መጥቶ ንጉሥ ሆይ ለዘላለም ያው ነህ፣ በመሳፍንቶች ላይና ባለስልጣኖች ላይ የሾምክና ያከበርከው ታላቅ ሀብትን የሰጠው ይህ ቅዱስ መርቆሬዎስን ትእዛዝን አላከበረም ቃልንም አልሰማም፣ ለአምላኮችም አልሰገድም አለው። ንጉሱም ሰውየ ሆይ በመርቆሬዎስ ላይ ክፉ ነገርን አልሰማምነህ ከእርሱ ጋር ጠብ እንዳለህ አውቃለሁ። ነገር ግን እውነት ከሆነ ክለኛና ለአማልኮቻችን ቀናህ ብዙ ቀናህ ብዙ ሀብት እንሰጣለን። ነገር ሀሰት ከሆነ ግን በአንተ ላይ ከባድ ቅጣት እናመጣብሃለን አለው። ያን ጊዜ ቅዱስ መርቆሬዎስ ወደ እርሱ ፈጥኖ ወደ እርሱ ፈጥኖ ይደርስ ዘንድ ንጉሱ መልእክተኛ ላከ። መርቆሬዎስ ዛሬ ወደ አንተ መምጣት አልችልም አለው። ንጉሱ መልእክተኞችን በጦርነቱ ደክሟልና ተዉ ትንሽ ይረፍ አላቸው። በወነጋውም በማግስቱ ንጉስ መልእክተኛ ልኮ ቅዱስ መርቆሬዎስን መጣና በንጉሱ ፊት ቆመ ቆመ ቆሮንቶስ ፊት ቆመ። ንጉስ ዳኪዮስን ብዙ ገንዘብ የሰጠን ከፍ ከፍ ያደረገ ያደረግንህ ያከብርንህ የካድክ የካድክ እውነት እውነት ነውን? አምላኮቻችን ኃይልን ብርታትን በውጊያ ላይ እንደ ሰጡ ጥላቶቻችንም እንደ ገደልክ እንዳሳደርክ አላወቅንህምን? አንተ ለአምላኮቻችን ትሰዋላቸው ዘንድም መስዋዕትንና ቁርባንም ታቀርብላቸው ዘንድ ትሰግድላቸውም ዘንድ ይገባሃል አለው። ቅዱስ መርቆሬዎስ ንጉሥ ወይ የሰጠኸኝን ሀብትም ወደ አንተ ይመለስ፣ ለእርሱ ፍቅር የለኝም። ንጉሥ ወይ ስም አልንገርህ አብሎን አምላክህ ራሱን ማዳን የማይችል ድንጋይ ነው። እረዳኝ ረዳኝ ባልከው ጊዜ አይረዳህም። እርዳኝ ባልከው ጊዜ የማይረዳ ምን አላውቀውም፣ አልሰግድለትም። እኔ የማምንበት አምላክ ኢየሱስ ክርስቶስ ነው። ስለ ስሙም የሞታለው። መልአኩንም ልኮ ያዳነኝ አጸናኝ፣ የረዳኝ እሱ ነው አለው። ቅዱስ መርቆሬዎስ የውስጡ ዝናሩንም ለብሱንም አውልቆ በንጉሡ ፊት ታለለትና የሰጠኝን ወሰድ አለው። ያን ጊዜም ንጉሡ ከመጠን በላይ የተቆጣ ያስረው ዘንድም በተፈተለ መግረፊያና መግረፊያ የገርፈው ዘንድ ወደደ። በምድር ላይ ደሙን እንደ ውሃ እስኪፈስ ድረስ ገረፈው፣ ወደ እስር ቤትም ወሰዱት። የእራት ግብዣም በሆነ ጊዜ ታላቁ ንጉሥ ስለ መርቆሬዎስ ስለ ቅዱስ መርቆሬዎስ በልቦ አሰበ ልቦነውን ደስ ያሰኘው ዘንድም የጣመ ምግብና የጣመ መጠጥም ያመጡለት ዘንድ ቁስሉንም የጣጥቡለት ዘንድ አዘዘ መልእክተኛውም ቅዱስ መርቆሬዎስ ንጉስ የታመተ የተመታውንም ቁስልህ ይድንልሃል አንተ ንገሬን ነገሬን ስማ ለአምላኮቼ ሰዋ ሰውነትንም አታጎሳቆልንም ስቃይንም ሞትንም አልፈልግም እወድሃለሁ ይልሃል አለው ቅዱስ መርቆሬዎስ ግን ነገራቸውን አልሰማም ምግባቸውንም አልበላም መጠጣቸውንም አልጠጣም አለው። በነጋም ጊዜ ቅዱስ መርቆሮስ በንጉስ ፊት አቀረቡት። ከካዲው ንጉስ ቅዱስ መርቆሮስ ሆይ ስራዬን እንዳለብህ ስራዬ እንዳለብህ አወቅህ ቁስልን ማናዳነ ክርስቶስ ማና ክርስቶስ ማዳን ይችላልን? ነገሬን ስማ። ለአምላኮች የሰዋ በታላቁ አምላክ አጵሎና ማምለኩ ማልኩል ሴት ልጄንም አጋባ አለው። የመንግስቴንም እኩሌታ ሰጣለሁ፣ በግዛቴም ከኔ ጋር ትሆናለ፣ ስጋንም በስቃይ አታንግላት አለው። ቅዱስ መርቆሬዎስም የፈለግከውን አድርግ፣ አምላኬ ኢየሱስ ክርስቶስ አልተውም አለው ያን ጊዜም ንጉሱ ራሱን አቆማዳ ያወጡ ዘንድ በራሱ ላይ የእሳት ፍምማ እያደርጉ ዘንድ ማዘዝ እንዳዘዛቸው አደረጉ ቅዱስ ሚካኤል ከሰማይ ወደ ቅዱስ መርቆሮስ ወርዶ የእሳቱንም ነበልባል አጠፋው ስጋውንም አለከው ከሃዲው ንጉስ የብረት አልጋ ያመጡ ዘንድም በስሩ በስሩም እሳት ያነዱ ዘንድ ቅዱስ መርቆሮስን በላዩ ላይ ያስቀምጡ ዘንድ አዘዘ ነገር ግን ምንም አልደረሰበትም ንጉሱ እጁንና እግሩንም ያስሩት ዘንድ እንዳገኛ በፈረስ ጅራት ያስሩት ዘንድ አዘዘ። ወደነ ሁሉም አገር ዳርቻ አጎተቱት። ወደ ወይን ቤት የማስገቡት። ነገር ግን መልአኩ ቅዱስ ሚካኤል ያጸነው ነበረ። የንጉሱ ባለሟሎችም ሰራዊቱንና መሳፍንቱን በጣቱ ቅዱስ መርቆሬዎስን ወዳለበት ወይን ቤት ይሄደው። ይህንን ከባድ መከራ ስትቀበል ስናየ ወዮልን። ስለ ነፍስህ ራራ፣ ስጋህንም በዚህ መከራ ሰቃይ፣ ምክራችንንም ስም አሉት ወደ ንጉሱ ተመልሰው በፊታችን መርቆሬዎስ መርቆሬዎስን ታሰቃየው ዘንድ አንሻም። ነገር ግን ምክራችንን ካልሰማ ብቻ አንተን ትተን እንሄዳለን ብለው ጮኹበት። ከዚህም በኋላ በኪሩቤል ላይ የሚቀመጥ ዙፋኑን እሳት የሆነው ኪሩቤል የሚሸከሙት ጌታችን ኢየሱስ ክርስቶስ በመንፈቀ ሌሊት በወህኒ ቤትም ለቅዱስ መርቆሬዎስ ታየው። ቅዱስ መርቆሬዎስም እኔ የመረጥኩ በባህላውያን ነገስታት ፊት በስሜ ያመን ከወዳጄ ሆይ ሰላም ላንተ ይሁን። ስም በሕይወት መጽሐፍ ጻፍ ኩል ሦስት አክልሎችንም ሰጠው፤ አንዱ ስለ ድንግልና፣ ሁለተኛው ስለ እምነት፣ ሦስተኛው ስለ ስም የደምህ በመፍሰሱ ሰጠው አለው። ዳገኛም እግዚአብሔር መርቆሪዎስን በስም ቤተ ለሰራኔ ከአብርሃም ከይስቅ ከያዕቆብ ጋር በመንግስት ሰማያትን ሰራለቤት እሰራለታለሁ። ስጣንንም ቁርባንም ለቤተ ክርስቲያንን ለሚሰጡሉን የያብሔር መሥዋዕት ምጽዋት እንደ ተቀበልኩ እተቀበለዋለሁ ልጁንም በስም ለሚሰይም እኔ በመንግሥተ ሰማያት ዋጋውንም እከፍለዋለሁ። ገለን የሚጽፍ የሚያጽፍ የከቤቱን ለሚያስቀምጥ በቤቱ ህመም፣ ችግርና ራብ አይኖርም አለው። መድኃኒታችን ለቅዱስ መርቆሬዎስ ሰላምታ ሰጥቶት በታላቅ ምስጋና ወደ ሰማያት አደረገም። ከነጋ በኋላም ከሃዲው ንጉሥ ቅዱስ መርቆሬዎስን ያመጡት ዘንድ ከአገሩ አውጥተው በጫካና በወንዝ ዳር ወስደው አንገቱን በሰይፍ ቆርጡት ዘንድ አዘዘ። እጁንና እግሩንም አስረው ወሰዱት። ከብረት ክብደት የተነሳ ሲሄድ ወደቀ። ቅዱስ መርቆሬዎስ ቆሞ እጁን ዘርግቶ ወደ እግዚአብሔር ጸለየ። አባታችን መምህራችን ዓለምን ሁሉ የአስክ አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ አመሰግንሃለሁ። መንፈስ ቅዱስ ሆይ አመሰግንሃለሁ። ፕራ ክርስቶስ ሆይ አመሰለምንሃለሁ። መምህር የአምላኬ ኢየሱስ ክርስቶስ ስዘ ነፍሴን ተቀበል እንደ ንጹ እጣን በፊት ታርክ አለ። ዳግመኛም ስጋዬን የሚጠብቅ ቅዱስ ሚካኤል ትልክልኝ ዘንድ እለምንሃለሁ። ጌታ የአምላኬ ኢየሱስ ክርስቶስ ሆይ ስጋዬን የሚቀብር አንተ ወደ ፈለክበት ውሰ የሚወስድ እዘዝ ስጋይንም→ሥጋዬንም በአንተ ዘንድ የተዘጋጀ ይሁን። ልጃቸው በአንተ አረጽ ነው። ስጋዬን የሚገንዙትንም ጠብቃቸው። ጌታዬ ሆይ ስጋዬ ወደ ተቀበ ወደ ተቀመጠበት ጦር ወይም ሰይፍ ወይም መንፈስ እርኩስ እንዳይቀርብ እለምን አለው። አለ ምስጋና ወዳሴ ኃይል ከአባት ጋሪ ማያዊ ከሚሆን መንፈስ ቅዱስ ጋር ላንተ ይሁን ዛሬም ዘወትርም ለዘላለሙ አሜን። ዳራ የምስቀን ራሱን ሰጠ አንገቱንም ቆረጡ። ሰማትነቱን ያላሰፈ እግዚአብሔር ሰላም ተፈጸመ ቅዱስ መርቆሬዎስን በብዙ ታምራት አደረገ። ጸሎቱ በረከቱ ከሁላችን ከህዝበ ክርስቲያን ከሀገራችን ከኢትዮጵያ ጋር ጸንቶ ይኑር ለዘላለሙ አሚን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድ በሰማይ እንደሆነ። እንዲሁም በምድር ትሆን። የዕለት እንጀራ ስጠን ዛሬ፣ በደላችን ሁሉ ይቅርበልን እኛም የበደ ሁሉ ይቅር እንደምትል አቤቱ ወደ ፈተና ማታገን ከክፉ ሁሉ ማድነን እንጂ መንግስት ያንተ ነውና ሀይ፣ ክብር፣ ምስጋና ለዘላለሙ አሚ። እመቤታችን ቅድስት ድንግል ማርያም ሆይ በመላኩ በቅዱስ ሄረ ሰላምታ ሰላም እንልሻለን። በሀሳቦች ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቶች ሰላምታል ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ወይ ደስ ይበልሽ። ጸጋን የተሞላሽ ንጽህት ቅድስት ወይ ደስ ይበልሽ። ጸጋን የተሞላሽ ብርክት ወይ ደስ ይበልሽ። ሁሉ እግዚአብሔር ካንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን፣ ኃጢአታችን ሁሉ ያስተስረል ዘንድ ለዘላለሙ አሜን።